ጤና ይስጥልና አድማጮች ይህ አዋዜ ልዩ ላልሰማችሁ ነው ከመረጃዎቹ ጋር አብርሃም መኳንንት ነኝ። ቻናላችንን ሰብስክራይብ ቪዲዮዎቻችን ደግሞ ላይክ እና ሼር በማድረግ አብራችሁን ቆዩ። ኢትዮጵያውያን ላይ ተጥሎ የነበረው የሸንገን ቪዛ እገዳ ሊነሳ ነው ተባለም። ለ20 ዓመታት በእንጀራ እናቱ ታግቶ የነበረው ወጣት ጉዳይ መነጋገሪያ ሆኗል። በምስራቅ ሀረርጌ አስራ አንድ ሴት ህጻናትን የገረዙ ግለሰቦች በስራት መቀጣታቸው ተሰምቷል። ካሳቫ የተባለው የስራ ሰር ዱቄት በእንጀራ ላይ ተጨምሮ እንዲሸጥ መፈቀዱ ባዕድ ነገሮችን ከምግብ ጋር ቀላቅሎ እንዳይሸጥ ስጋትንም ፈጥሯል ተብሏል። አሜሪካን ጨምሮ በበርካታ ሀገራት ለእይታ የበቃው ተውኔት ከቀናት በኋላም በብሔራዊ ቲያትር ለእይታ ይበቃል መባሉም ሰምቷል። ይኸው ተውኔት ለስድስት ወራት ያህል ልምምር ላይ እንደነበረም ታውቋል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ኢትዮጵያውያን ላይ ተጥሎ የነበረው የሸንገን ቪዛ እገዳ ሊነሳ ነው ተባለ። የአውሮፓ ህብረት በኢትዮጵያ ላይ በጣለው የሸንገን ቪዛ ገደብ በግንቦት ወር እንደሚመክርበት ተሰምቷል። ኢትዮጵያውያን ቪዛ በክፍያ እንዲሰጣቸው፣ ቪዛ ለማግኘት የሚጠብቁት ጊዜ ከአስራ አምስት የስራ ቀናት ወደ አርባ አምስት የስራ ቀናት ከፍ እንዲል በሚያዚያ 2024 በህብረቱ መወሰኑ ይታወሳል። የአውሮፓ ህብረት በኢትዮጵያ ላይ የጣለውን የቪዛ ገደብ በተመለከተም በመጪው ግንቦት 2017 እመክርበታለሁ ማለቱም ተሰምቷል። በኢትዮጵያ የህብረቱ አምባሳደርና የአባል ሀገሮች ዲፕሎማቶች በተገኙበት ማክሰኞ ዕለት በኢትዮጵያና አውሮፓ ህብረት ግንኙነት የተመለከተ ጋዜጣዊ መግለጫም ሰጥተዋል። የአውሮፓ ህብረት ወደ ህብረቱ ሀገሮች ከገቡ በኋላ የጥገኝነት ጥያቄዎቻቸው ውድቅ ሲደረግ ወደ ሀገራቸው መመለስ የነበረባቸው ኢትዮጵያውያን ለመመለስ ፍላጎት ባለማሳየታቸው በሚያዝያ 2024 ይህንን ገደብ መጣሉ ይታወሳል። በገደቡ መሰረት የዲፕሎማትና የአገልግሎት ፓስፖርት ያላቸው ኢትዮጵያውያን ቪዛ በክፍያ እንዲሰጣቸው፣ ቪዛ ለማግኘት የሚጠብቁት ጊዜ ከ15 የስራ ቀናት ወደ 45 የስራ ቀናት ከፍ እንዲል ውሳኔም ተላልፎ ነበር። ጉዳዩን በትኩረት እየሰራንበትና በቅርበት እየተመለከትነው ነው ያሉት አምባሳድሯም በአጀንዳችን የተቀመጠ ጉዳይ ነው። የኢትዮጵያ መንግስት በአውሮፓ ካሉም የኢትዮጵያ ኤምባሲዎች ጋር በመሆን በዓለም አቀፍ ህግ መሰረት ትልቅ ለውጥ አሳይቷልም ብለዋል። ይህንን በተመለከተ በመጪው ግንቦት ወር ህብረቱ መክሮ ውሳኔ እንደሚያሳልፍም ተገልጿል። ካሳቫ የተባለው የስራ ስር ዱቄት በእንጀራ ላይ ተጨምሮ እንዲሸጥ መፈቀዱ ባዕድ ነገሮችን ከምግብ ጋር ቀላቅሎ እንዳይሸጥ ስጋትን ፈጥሯል። ካሳቫ የተባለው የስራ ስር ዱቄት በእንጀራ ላይ ተጨምሮ እንዲሸጥ ፈቃድ መሰጠቱም ተሰምቷል። ይህንን ተከትሎም ባዕድ ነገሮችን ከምግብ ጋር ቀላቅሎ እንዳይሸጥ ስጋትንም ፈጥሯል። በተለያዩ ጊዜያት ሸክላን ከበርበሬ ጋር፣ ሙዝን ከቂቤ ጋር፣ የእንጨት ፍቅፋቂዎችን ከእንጀራ ጋር ቀላቅለው የሚሸጡ ወንጀለኞች ሲያዙም ተመልክተናል። አዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን ካሳቫ የተባለው ስር በእንጀራ መልክ እንዲቀርብ መፍቀዱን ተከትሎ ነው ስጋት ፈጥሯል የተባለው። የባለስልጣኑ ዋና ስራ አስኪያጅ አቶ እስጢፋኖስ ጌታቸው ካሳቫ የተባለው ስር ከምግብ ዝርዝር ውስጥ እንዲገባ በማድረግ ከእንጀራ ምርት ጋር ተቀላቅሎ ለምግብነት እንዲቀርብም በደረጃዎች ሲፈቀድ እኛ ደግሞ የመቆጣጠር ስራውን እንሰራለንም ብለዋል። ይህንን ተገን በማድረግ ሌላ ባዕድ ነገር እንዳይቀላቀል የቁጥጥር ስራ ይሰራልም ብለዋል። አሁን ላይ ምርቱ ከክልሎች በመምጣት አዲስ አበባ ቃሊቲ አካባቢ በስፋት እንደሚገኝም ተነስቷል። ካሳቫ የሥራ ስራ አይነት ሲሆን በተለይ በደቡብ የሀገሪቱ ክፍል በወላይታ እንዲሁም በጋሞ ዞን ምርቱ በብዛት እንደሚገኝም የባለስልጣኑ ዋና ኃላፊ ጨምረው ገልጸዋል። በ11 ሴት ህጻናት ላይ ግርዛት መፈጸሙ ተሰማ። በ11ዱ ሴት ህጻናት ላይ የግርዛት ድርጊት ሲፈጽሙ የተገኙ ግለሰቦች የእስራትና የገንዘብ ቅጣት ተጥሎባቸዋል። ድርጊቱ የተፈጸመው በምስራቅ ሐረርጌ ዞን ደደር ወረዳ ነው። ሦስት ግለሰቦች በ11 ሴት ህጻናት ላይ ግርዛት ሲፈጽሙ በመገኘታቸው ነው የተቀጡትም ተብሏል። የደደሩ ወረዳ ኮሚኒኬሽን ጽህፈት ቤት መግለጫ እንደሚያሳየው አንደኛ ተከሳሽ ሶፊያ መሐመድ፣ ሁለተኛ ተከሳሾች ኢሊሊ አብዲና ናሂሊ አብዲ የተባሉ እህት ማማቾች ና ሶስተኛ ተከሳሽ ኬዲያ ኢብራሂም የተባሉ ግለሰቦች በተለያዩ ቀናት በ11 ሴት ህጻናት ላይ የግርዛ ድርጊት ሲፈጽሙ እንደነበር ተገልጿል። አንደኛ ተከሳሽ የሆነችው ሶፊያ ጳግሜ 1 ቀን 2016 ዓ ም ከቀኑ አምስት ሰዓት ላይ በደደር ወረዳ ስድስት ህፃናት ላይ የግርዛ ድርጊት ስትፈጽም ከህብረተሰቡ በደረሰ ጥቆማ በቁጥጥር ስር ውላለች። ሁለተኛ ተከሳሽ እህትማማቾች መስክረም መስከረም 1 ቀን 2017 ዓ ም በአምስት ሴቶች ላይ ይህንኑ ድርጊት ሲፈጽሙ በመገኘታቸው በፖሊስ ቁጥጥር ስር ሊውሉ ችለዋል። ሦስተኛዋ ተከሳሽ በተመሳሳይ መልኩ ጥር 25 2017 ዓ ም በስድስት ዓመት ሴት ልጅ ላይ የግርዛት ድርጊት ልትፈጽም ስትል ለፖሊስ በደረሰው ጥቆማ ግርዛቱን ሳታከናውን በቁጥጥር ስር ውላለች። ፖሊስ ከደደር ወረዳ አቃቢ ሕግና የሴቶችና ሕጻናት ጽሕፈት ቤት ጋር በመቀናጀት የድርጊቱን ፈጻሚዎች ተከታትሎ በቁጥጥር ስር በመዋል የምርመራ መዝገቡን በሕክምና ማስረጃ አጠናቅሮ ለአቃቢ ሕግ ልኳል። አቃቢ ሕግም በወንጀል ሕግ ቁጥር 565 በየትኛውም የእድሜ ክልል የሚገኙ ሴቶችን በመግረዝ ወንጀል ክስም መስርቶባቸዋል። ክሱን የተመለከተው የደደር ወረዳ ፍርድ ቤት በተከሳሾቹ ላይ በጎጂ ልማዳዊ ድርጊቶች አማካኝነት የሴት ልጅ ማህፀን ላይ ጉዳት ማድረሳቸው በበቂ ማስረጃ አረጋግጧል። በዚህም የተነሳ አንደኛ ተከሳሽ በአንድ ዓመት ከስድስት ወር እስራትና በአንድ ሺህ ብር መቀጮ እንድትቀጣ ሲወስን፣ ሁለተኛ ተከሳሽ እህትማማቾች በአንድ ዓመት እስራት እንዲቀጡ ተወስኖባቸዋል። ሶስተኛዋ ተከሳሽ ማለትም ድርጊቱን ለመፈጸም ስትል የተያዘችው ግለሰብ በስድስት ወር ስርዓት እንድትቀጣም የካቲት 30 2017 ዓ.ም በዋለው ችሎት የደደር ወረዳ ፍርድ ቤት ውሳኔ ማስተላለፉን ከደደር ወረዳ ኮሚኒኬሽን ጽህፈት ቤት የተገኘው መረጃም ያመላክታል በአሜሪካና በሌሎች ሀገራት ተወዳጅነትን ያተረፈው ተውኔት በኢትዮጵያ ሊታይ ቀናት ቀርተውታል ተባለም። የሬግናልድ ሮስ ድርሰት 12 አንግሪ ሜን፣ በመቀጠልም ወደ መድረክ ቲያትር በሸርማን ኤል ሰርጌል የተቀየረው ይኸው ተውኔት በአዲስ ተስፋ 12ቱ እንግዶች በሚል ግሩም ተደርጎ ወደ አማርኛ ተተርጉሞ ለእይታ ሊበቃ መሆኑ ታውቋል። የተውኔቱ አዘጋጅ ደግሞ ራሄል ተሾመ መሐመድ መሆኗም ተሰምቷል። ላለፉት ስድስት ወራት በኢትዮጵያ ብሔራዊ ቲያትር በልምምር ላይ እንደነበር የተገለጸው አስራ ሁለቱ እንግዶች ተውኔት እርዝማኔው አንድ ሰዓት ከ50 ደቂቃ የሚፈጅም ነውም ተብሏል። ተጀምሮ እስከሚያልቅ 12 ተዋንያን ከመድረክ ሳይወርዱ የሚጫወቱበት ነው የተባለ ሲሆን አብዛኞቹ ተዋንያኖች ደግሞ አዳዲሶች ናቸው ተብሏል። ተውኔቱ እጅግ ተወዳጅ ከመሆኑ የተነሳ ከሃያ ሀገራት በላይ ተተርጉሞ ለተመልካችም ቀርቧል። በዚህም ተወዳጅነትና ተደናቂነትንም አትርፏል። በቴሌቪዥን ወይንም በመድረክ ከቀረበባቸው ሀገራት ውስጥም ጃፓን፣ ጀርመን፣ ሩሲያ፣ ቱርክ፣ ህንድ፣ ጣሊያንና ቻይና እንዲሁም ኮሪያና ፈረንሳይ ተጠቃሾች ናቸውም ተብሏል። በኢትዮጵያ ብሔራዊ ቲያትር ፕሮዲስ የተደረገው 12ቱ እንግዶች የተሰኘው ቲያትር የፊታችን እሁድ መጋቢት 7 ቀን 2017 ዓ ም ከቀኑ 8 ሰዓት በኢትዮጵያ ብሔራዊ ቲያትር ይከፍታልም ተብሏል። በመጨረሻም ለ20 ዓመታት በመኖሪያ ቤት ውስጥ በእንጀራ እናቱ ታግቶ የነበረው አሜሪካዊ ነፃ ወጣም። ግለሰቡ በእንጀራ እናቱ ከ11 ዓመት ዕድሜው ጀምሮ ታግቶ መቆየቱን ፖሊስ ገልጿል። ፖሊስ ግለሰቡ ይህንን ያህል ዓመት በምን አይነት መንገድ ያለ ፈቃዱ ታግቶ እንደቆየ ተጨማሪ መረጃዎችን እያደረገ እንደሆነም ገልጿል። ለ20 ዓመታት በመኖሪያ ቤት ውስጥ ታግቶ የቆየው አሜሪካዊ በመገናኛ ብዙሃን ዘንድ ሰፊ ትኩረትን አግኝቷል። በእንጀራ እናቱ ያለ ፈቃዱ ታግቶ ለሁለት አስርት ዓመታት ከመኖሪያ ቤት ውስጥ ታስሮ የነበረው ግለሰብ የመኝታ ቤቱን በሳት በማቀጣጠል አደጋውን ለመቆጣጠር በሚመጡ የእሳት አደጋ ሰራተኛዎች ነፃ መውጣቱም ነው የተሰማው። የእሳት አደጋ ተከትሎ የፖሊስና የእሳት አደጋ አባላት ወደ አካባቢው ሲያቀኑ የዚህን ወጣት ልብ የሚሰብር ታሪክም ሰምቷል። ፖሊስ ግለሰቡ ይህንን ያህል ዓመት በምን አይነት መንገድ ያለ ፈቃዱ ታግቶ እንደቆየም ተጨማሪ ማጣሪያዎችንም እያደረግኩ ነው ብሏል። ድርጊቱን ፈጽማለች የተባለችው እንጀራ እናት የ56 ዓመት ግለሰብ ስትሆን ፖሊስ በጭካኔና በአፈና ክስ ከፍቶባት ምርመራ እያደረገ ይገኛልም ተብሏል። እንጀራ እናቱ ይህንን ድርጊት ለምን እንደፈጸመች የሚታወቅ ነገር ባይኖርም በእነዚህ ዓመታት ውስጥ ለአንድም ቀን ሆስፒታል ሄደው እንደማያውቅ ጎረቤቶችና ቤተሰቦቹ በሕይወት እንዳለ እንኳን እንደማያውቁ ለፖሊስም ተናግሯል። ከ11 ዓመቴ ጀምሮ የማመልጥበትን መንገድና ነፃነቴን ማግኘት እፈልግ ነበር። ነገር ግን ሁኔታዎች በሙሉ ምቹ አልነበሩም። በመጨረሻም የመጣልኝ ሀሳብ ቤቱን በሳት ማቀጣጠል፣ ከዛም ወይ በሳት አደጋ ሰራተኞች መትረፍ አሊያም መሞት የሚል ውሳኔ ነበር ሲልም ገልጿል። የአካባቢው ፖሊስ በሰጠው መግለጫ እንዳለው ይህ ተጎጂም ከ20 ዓመታት በላይ የተቀበለው ስቃይ በጣም አሳዛኝና ሊታሰብ የማይችል ነውም ብሏል። ድርጊቱን በመፈጸም የተወነጀለችው ኪምበርሊ የተባለችው ግለሰብ በጥቃት በጠለፋ በጭካኔና በግዴለሽነት ለአደጋ በማጋለጥም ተከሳለች። ግለሰቧ የቀረበባትን ክስ ስትሰማ መደንገጧን እንዲሁም ክሱ ከእውነት የራቀ ነው ስትል በጠበቆቿ በኩል ምላሽ ሰጥታለች። በትላንትናው ዕለት ጉዳዩን መከታተል የጀመረው ፍርድ ቤት ግለሰቧ ከእስር ለመለቀቅ የ300 ሺህ ዶላር ዋስ እንድታቀርብም ወስኗል። ይህ አዋዜ ልዩ ላልሰማችሁ ነው። አዋዜ ልዩ ዜና ላይ የተመሠረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ በአዋዜ ልዩ ላይ በተገለጸው አድራሻ መሥረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ አንድ መቶ ሺህ እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። አዋዜ ልዩ ዜና በልዩ ማለት ነው።